ሰላም ጤና ይስጥልን። እንኳን ለሊቀ መልአኩ ቅዱስ ሚካኤል ወርሃዊ ክብረ በዓል በሰላም አደረሳችሁ። ይህ ዋካ ብርሃን ሚዲያ ነው። ዋካ ብርሃን ሚዲያ እየተዘጋጀ ከሚቀርቡ መርሃ ግብሮች ውስጥ አንዱ የሆነውን የምንኖርባትን ቤተክርስቲያን እንወቃት የተሰኘውን መርሃ ግብር ይዘን ተገኝተናል። ቤተክርስቲያን በመገኘት ሕዝበ ክርስቲያኖችን ጥያቄዎችን እንጠይቃለን። የጥያቄዎቹ መልሶች ከቪዲዮ መጨረሻ ላይ በመምህራን ይመለሳሉ። እናንተም የጥያቄዎቹ መልሶች ኮሜንት ላይ እየሞከራችሁ ቪዲዮን ላይክ፣ ሼርና ሰብስክራይብ በማድረግ እስከ ቪዲዮ መጨረሻ አብራችሁም ቆዩ። ጥያቄዎችን ለመመለስ ፈቃደኛ ስለሆንሽ ከልባ አመሰግናለሁ። ሚካኤል ማለት ምን ማለት ነው? ሚካኤል ማለት የአምላክ ማለሟል። ከሰባቱ ሊቃነ መላእክት ውስጥ እስኪ የምታውቂያቸውን ዘርዝርልኝ። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ኡራኤል፣ ቅዱስ ሩፋኤል፣ ቅዱስ ኡራኤል፣ ቅዱስ ራጉኤል፣ ቅዱስ ሳቁኤል። ከድርሳነ ሚካኤል ውስጥ ቅዱስ ሚካኤል ከረዳቸው ሰዎች ውስጥ እስኪ የምታውቂያቸውን ዘርዝርልኝ። ባህራን የመላእክት ጾታቸው ምንድን ነው? ሰው አይደሉም፣ እንደ ንፋስ ልበልሽ። ጾታ ያላቸውም የመላእክቶች ስንት ክንፍ አላቸው? ሁለት ሁለት ክንፍ አላቸው። የመላእክት አገልግሎታቸው ምንድን ነው? ወይም ዘርዝርልኝ እስኪ አገልግሎታቸውን። ተራዳኢነት፣ ረዳት ናቸው እንጂ እንደ አምላክ አናመልካቸውም። ረዳት ናቸው፣ ምልጃ አላቸው፣ አማላይ ናቸው። ዛሬ ግንቦት አስራ ሁለት ከሚከበሩ አመታዊ ክብረ በዓሎች ውስጥ እስኪ የሚከበሩ በዓሎችን ንገሪኝ። ሰቢያዎችን የቅዱስ ክርስቶስ ሰምራ፣ ቅዱስ ዮሐንስ፣ እነሱን አውቃለሁ እና በየወሩም ቅዱስ ሚካኤል በየወሩ እንደ አመታዊ እንደምንለው በየወሩም የሚሰራቸው ታሪኮች አሉ። ከቅዱሳት ወይንም ከሰማዕታት እናቶቻችን መካከል ዲያብሎስን ማርልኝ ብላ የጸለየችው እናት ወይንም ጻድቅ ማን ይባላል? ክርስቶስ ሰምራ፣ ቅዱስ ክርስቶስ ሰምራ እግዚኦ መሐረነ ክርስቶስ ስንል እንዴት ነው የምንለው? እስኪ ጣትሽን አውጪ ና አሳይኝ። ከላይ ወረታችን ነው ከላይ መስቀሉን ወረታች፣ ደግሞ ከድንግል ማርያም መወለዱን እዛ ደግሞ ከድንግል ማርያም ተወልዶ ወደ ሰማይ ማረጉን ማለት ነው እና ከዚህ እንጀምራለን እግዚኦ ነው እና ላይ መኖሩን ታች ደግሞ መውረዱን ከድንግል ማርያም መውረዱ እና ታች ከላይ እንጀምራለን ወደ ታች እንጨርሳለን ማለት ነው። ሚካኤል ማለት ምን ማለት ነው? ማን እንደ እግዚአብሔር። ከሰባቱ ሊቃነ መላእክት ውስጥ የምታውቂያቸውን ዘርዝርልኝ እስኪ። ቅዱስ ሚካኤል፣ ቅዱስ ገብርኤል ሩፋኤል። በዱሳነ ሚካኤል ውስጥ ቅዱስ ሚካኤል ከረዳቸው ወይም ካዳናቸው ሰዎች ውስጥ እስኪ የምታውቂያቸውን ዘርዝርልኝ። አፎሚያ። መላእክት ስንት ክንፍ አላቸው? ሁለት። የመላእክት አገልግሎታቸው ምን ምንድን ነው? እስኪ ዘርዝሪልኝ። ከእግዚአብሔር ጋር ጸሎታችን እንዲሰማ ያደርጉናል። እኛን ያግዙናል፣ ይረዱናል፣ ከጎናችን ካጠገባችን ሆነው። ዛሬ ማለትም ግንቦት 12 ከሚከበሩ አመታዊ ክብረ በዓሎች ውስጥ እስኪ የምታውቂያቸውን ዘርዝርልኝ። ዛሬ ክርስቶስ ሰምራ ከቅዱሳት ወይም ከቅዱሳት እንስት ወይም ሰማዕታት ውስጥ ዲያብሎስን ማርልኝ ብላ የለመነችው ጻድቅ ማን ትባላለች? ክርስቶስ ሰምራ ትመስለኛለች። እግዚኦ ማርነ ክርስቶስ ስንል እንዴት ነው የምንለው? ከየት ነው የምንጀምረው? እስኪ ያሳይ። ከላይ ጀምረን ወደ ታች፣ ከላይ ወደ ታች ያለን አስራ ሁለት ጊዜ እንለዋለን። ከሰባቱ ሊቃነ መላእክት ውስጥ የምታውቃቸውን ዘርዝርልኝ እስኪ። ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ሩፋኤል በድርሳነ ሚካኤል ውስጥ ቅዱስ ሚካኤል ከረዳቸው ሰዎች ውስጥ ብለው ከተጠቀሱት ነማን እነማን ናቸው? እስኪ የምታውቃቸው። ባህራን የእዳ ደብዳቤውን የባህራንን የሞት ደብዳቤውን ወደ ሕይወት ወይም ደግሞ ወደ ተሻለ ነገር እንደቀየረለት እሱን አቃል ነው። የመላእክት ጾታቸው ምንድን ነው? ረቂቃን ረቂቃን ፍጡራን ናቸው። በጾታ በአካል እንደዚህ ምንገልጻቸው አይደሉም፣ ረቂቅ ፍጡራን ናቸው። ነገር ግን ሊረዳኝ መጣ ስንል ወንድ እንደሆነ እንትንላ ወይም ደግሞ ቅዱስ ድንግል ማርያምን መላኩ ቅዱስ ገብርኤል ሲያበስራት የወንድ አምሳ የወንድ አቋም ስላለው ጾታቸውን በእሱ ልናቅ እንችላለን። መላእክት ስንት ክንፍ አላቸው? በጣም ከአይን ርግብግቢት የፈጠነ ድርጊትን ወይም እንቅስቃሴ እንደሚያደርጉ አቃለው። ግን አላፍ መላእክት እንደመሆናቸው ተግባራቸውም በዛው ልክ ረቂቅ እንደመሆኑ መጠን ቁጥሩንም ለማወቅ ረቂቅ እንደሆነ ወይም ደግሞ በጣም ብዙ እንደሆነ እገምታለሁ። የመላእክት አገልግሎታቸው ምን ምን ይመስላል እስኪ ዘርዝር። የመጀመሪያ ያው ሁላችንም የተፈጠርነው ፈጣሪያችንን ልዑል እግዚአብሔርን የማገልገል ነው። ስለዚህ ከፍጥረታት በፊትም ምድር ከመፈጠሯ በፊትም አሁንም ለዘላለምም ልዑል እግዚአብሔርን ማገልገል ማመስገን ስራቸው ነው። ከዛ ውጭ ደግሞ ከ99 ነገደ መላእክት ከ99 አንድን አዳምን እንዲጠብቅለት እሱንም ስለዚህ ልውል እግዚአብሔርን ታዛዥ አገልጋይ ናቸው። እያስባል ዛሬ ማለትም ግንቦት 12 ከሚከበሩ አመታዊ ክብረ በዓሎች ውስጥ እነማን ናቸው የሚከበሩት? ዛሬ የምናከብራቸው አበይት ያው የቅዱስ ሚካኤል ክብረ በዓል ነው። ቅዱስ ሚካኤል ወረሃዊ ነው። አመታዊ አመታዊ ደግሞ ቅዱስት ክርስቶስ ሰምራ ከቅዱሳት እንስት ወይንም ሰማዕት ውስጥ ዲያብሎስን ማርለኝ ብላ የለመነችው ጻድቅ ማን ትባላለች? እናታችን ቅዱስት ክርስቶስ ሰምራ እግዚኦ ማርነ ክርስቶስ ስንል እንዴት ነው የምንለው? እስኪ አሳየኝ። እጅግ እንግዲህ ከዚህኛ ከዚህኛ ተሳስቼ ሊሆን ይችላል። ከቀኝ እንደሚጀመር ግን አስታውሳል። ሚካኤል ማለት ምን ማለት ነው? ይኸው እንግዲህ ሚካኤል ማለት የመላእክት ሁሉ አለቃ አዛዥ የበላይ ሲሆን ተራዳኝ ማለት ነው። ከሰባቱ ሊቃነ መላእክትን እስኪ የምታውቃቸውን ዘርዝርልኝ የመጀመሪያውና ቀዳሚው የመላእክት ሁሉ አለቃ የሆነው ቅዱስ ሚካኤል ነው። ሁለተኛው ቅዱስ ገብርኤል፣ ቅዱስ ኦራኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል። በድርሳነ ሚካኤል ውስጥ ቅዱስ ሚካኤል ከደርዳቸው ወይም ከዳናቸው ሰዎች ውስጥ እስኪ የምታውቃቸውን ዘርዝርልኝ። አፎሚያ የአፎሚያ ረዳት ነው ይባላል። አፎሚያን ረድቶታል፣ ባህራንን ረድቶታል። ያው እነዚህ እነዚህን በጥቂቱ ያው እንግዲህ ብዙ እውቀቱ የለኝም ከብዙሀኑ እነዚህን አግዟል። መላእክት ጾታቸው ምንድን ነው? ያው እንግዲህ መላእክት ከሶስቱ ባህርያ ተነስ የተፈጠሩ ፍጥረታት ናቸው እና ጾታ የላቸውም። ግን ደግሞ ብዙ ጊዜ በወንድ ይጠራሉ ያም ደግሞ የሚሆንበት ምክንያት እንትን የሆነ በቃ ለማገዝ ለመርዳት ሸክምን ለመሸከም ብዙ ጊዜ ወንዶች ናቸው ጠንካራ ተብሎ የሚታሰቡ ና በዛ ምክንያት መላእክት በወንድ ይመሰላሉ እንጂ ጾታ የላቸው። መላእክት ስንት ክንፍ አላቸው? ይሁ እንግዲህ ኪሩቤል ና ሱራፌል ስድስት ስድስት ክንፍ አላቸው ይባላል። ሶስቱም በፊታቸው ሶስቱም በጀርባ ከኋላቸው ሸፍነው ነው እግዚአብሔርን ዙፋን እንኳን የሚሸከሙት እንግዲህ የኪሩቤል ና የሱራፌል ክንፎች ስድስት ስድስት ናቸው። እሺ ሚካኤልና ገብርኤል ስንት ይመስልሃል? ያው ስድስት ስድስት ይመስለኛል። የመላእክት አገልግሎታቸው ምን ምንድን ነው? እስኪ ዘርዝርልኝ። ያው እንግዲህ የመላእክት አገልግሎታቸው ማስታረቅ፣ ማማለድ፣ መርዳት እንዳልኩሽ፣ እንደ ቅዱስ ሚካኤል መልካም ነገርን እንትን ማለት ማብሰር፣ ልክ እንደነ ገብርኤል ደግሞ ያው እንደዚህ ለኛ የሚደረጉ መልካም ነገሮችን ቀድሞ መናገር ለቅዱሳን ደግሞ ስለ እግዚአብሔር ማንነት ያው እግዚአብሔርን ማወቅ ከውቅያኖስ ውስጥ ጠብታንት እንደማለት ነው ይባላል እና ነገር ግን ቅዱሳን በሚችሉት አቅም አእምሯቸው በሚቀበለው መጠን የክርስቶስን ማንነት የድንግል ማርያምን ማንነት መናገር መግለጽ። በጣም አመሰግናለሁ። ቆንጆ ማብራሪያ ነው። ዛሬ ማለትም ግንቦት 12 ከሚከበሩ አመታዊ ክብረ በዓሎች ውስጥ እነማን ናቸው የሚከበሩት? እስኪ ዘርዝሩልኝ። ራሱ ቅዱስ ሚካኤል አለ። ቅዱስ ሚካኤል ወርሃዊ ነው። አመታዊ ቅድስት ክርስቶስ ሰምረ። ከቅዱሳት ወይም ሰማዕታት እናቶቻችን መካከል ዲያብሎስን ማርልኝ ብላ የለመነችው እናት ወይንም ጻድቅ ማን ትባላለች? ቅዱስት ክርስቶስ ሰምረ። እግዚኦ መሐረነ ክርስቶስ ስንል እስኪ እንዴት ነው የምንለው? አሳየኝ። ከየት ነው የምንጀምረው? እንግዲህ ክርስትና በመሰለኝና ብልሳሌ የሚገለጽ ነገር አይደለም ግን ብዙሃኑ እንደሚሉት የሚሉትን ነገር ላሳየችና ከጠቋሚ ጣት ነው የሚጀመር፣ ሲጀመረው ከዛ ወርታች ይወረዳል፣ ከዛ ወደ ላይ ይወጣል፣ ቀጣይ ወርታች ይወረዳል፣ መጨረሻ ላይ ወደ ላይ ይወጣል ማለት ነው። ስንመለስ ደግሞ ልክ እንደዛው ከላይ እንጀምራለን፣ እንወርዳለን፣ እንወጣለን፣ ከዛ እንወርዳለን፣ ቀጣይ እንወጣለን ማለት ነው። በጣም አመሰግናለሁ ጥያቄዎችን ስለመለስ። መላእክት ስንት ክንፍ አላቸው? ሁለት። የመላእክት አገልግሎታቸው ምንድን ነው? ዘዝድልኝ መታዘዝ ማገልገል ። ሚካኤል ማለት ምን ማለት ነው? የመላእክት አለቃ ማለት ነው። ሚካኤል ማለት ምን ማለት ነው? ከላይ የወረደ መልአክ። ከሰባቱ ሊቃነ መላእክት ውስጥ እስኪ የምታውቂያቸውን ዘርዝሪ። የማውቃቸው ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል። ቅዱስ ሚካኤል ካዳናቸው ወይም ከረዳቸው ሰዎች ውስጥ እስኪ የምታውቂያቸውን ዘርዝሪ። አፎሚየ እና ፎሚያ ረዳት እንደሆነ ነው የማውቅ እና ዛሬ ገብርኤል እንዳዳረሰው መላእክት ስንት ክንፍ አላቸው? አራት። ዛሬ ግንቦት 12 ከሚከበሩ አመታዊ ክብረ በዓሎች ውስጥ እስኪ እነማን ናቸው? ቅድስት ክርስቶስ ሰምራ አመታዊ ክብረ በዓላቸው እንደሆነ ቃል ቅድሳት ወይም ሰማዕታት እናቶቻችን መካከል ዲያብሎስን ማርልኝ ብላው የለመነችው ጻድቅ ማን ትባላለች? ክርስቶስ ሰምራ። ከሰባቱ ሊቃነ መላእክት ውስጥ የምታውቂያቸውን እስኪ ዘርዝሪ። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ቅዱስ ሳቁኤል ቅዱስ ሩፋኤል። የመላእክት ጾታቸው ምንድን ነው? ቀጣዩ ጥያቄ የመላእክት አገልግሎታቸውስ ምንድን ነው? የእኛን ጸሎት ወደ እግዚአብሔር ያደርሳሉ። ዛሬ ግንቦት 12 ከሚከበሩ አመታዊ ክብረ በዓሎች አሉና እነማን ናቸው? እስኪ ግን ክርስቶስ ሰምራ፣ ተክለ ሃይማኖት፣ ሚካኤል ከቅዱሳት ወይም ሰማዕታት እናቶቻችን መካከል ዲያቢሎስን ማርልኝ ብላ የጠየቀችው ሴት ጻድቅ ማን ትባላለች? ክርስቶስ ሰምራ። ከሰባቱ ሊቃነ መላእክት ውስጥ እስኪ የምታውቂያቸውን ዝርዝሪልኝ። ቅዱስ ገብርኤል፣ ቅዱስ ሚካኤል ዋ ከአብርሃም ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ መንፈሳዊ ይዘት ያላቸው መርሃ ግብሮች ያግኙ። ውድ ተመልካቾቻችን ከዚህ በመቀጠል ወደ ጥያቄዎቹ መልሶች እንሄዳለን። ዛሬም እንደተለመደው ጥያቄዎቻችንን ሊመልሱልን መምህራችን መምህር ነብዩ ከአጠገባችን ይገኛሉ። መምህራችን እንኳን ደህና መጡ? መልካም እንኳን ደህና ቆያችሁን። እንኳን አደረሳችሁ። እንኳን አብሮ አደረሰን። ጥያቄዎችን ሊመልሱልን ስለመጡ ከልብ እናመሰግናለን። ወደ ጥያቄዎች ሂድ። የመጀመሪያው ጥያቄ ሚካኤል ማለት ምን ማለት ነው? ሚካኤል የሚለው ስም ቃሉ የእብራይስጥ ነው። በዚህ ቃል ውስጥ ሚ የሚለው ቃል መኑ የሚለውን ቃል ይይዛል። ካ ማለት ደግሞ ከመ ማለት ነው ኤል ማለት ስመ አምላክ ነው። ስመ እግዚአብሔር ነው። መኑ ከማምላክ እንደ እግዚአብሔር ያለ ማን ነው የሚል ትርጉም የያዘ እግዚአብሔር በባህሪው አቻ የሌለው አምሳያ የሌለው ሁሉን ማድረግ የሚቻል ፍጥረታት ከመፍጠሩ በፊት የነበረ ፍጥረትን ፈጥሮ በፍጥረቱ የተገለጠ ፍጥረትን አሳልፎ ለዘላለም የሚኖር ብቸኛ ገዢ፣ ሁሉን አስገኝ፣ ከሁሉ በፊት የነበረ የሌለበት ጊዜ ያልነበረ፣ ለዘላለም የሚኖር ማለት ነው። ቃሌዎትን ያሰማልን፣ መምህራችን። ቀጣይ ጥያቄ የሰባቱ ሊቃነ መላእክት እነማን ናቸው? ስማቸውን እስኪ ዘርዝሩልኝ። ሰባቱ ሊቃነ መላእክት የሚባሉት ያው ሰባት ብለሽ በቁጥር ነግረሽናል። አብዝቶ በመጽሐፍ ሰባት የሚለው በብዙ በብዙ ይመሰላል። በሐዲስ ኪዳንም በብሉይ ኪዳንም ይሄ ሰባት በብራይት ፍጹም ማለት ነው። ሰባቱ ምስጢራተ ቤተክርስቲያን አሉ፣ ሰባቱ ሰማያት አሉ። ሌሎች ምሳሌ ይሰየምበታል። በሰባቱ ሊቃነ መላእክት ዙሪያ የተለያየ አይነት አስተምሮ አለ። በተለይ በብዙ መጻሕፍት የምናውቃቸው ቅዱስ ሚካኤል፣ ቅዱስ ገብርኤል 2 ቅዱስ ሩፋኤል 3 ቅዱስ ራጉኤል 4 ቅዱስ ፋኑኤል 5 ቅዱስ ሳቁኤል 6 ቅዱስ አፍኒን 7 እነኚህ ይነገራሉ። በራዕየ ዮሐንስ ምዕራፍ ስምንት ላይ ቁጥር 21 ላይ ያለው ደግሞ እንዲህ ብሎ ይቆጥራቸዋል። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ሱሪያል፣ ቅዱስ ሰዳካኤል፣ ቅዱስ ሰላታኤል፣ ቅዱስ አናንኤል ናቸው ብሎ የሚቆጥርበት አጋጣሚም አለ። ዘጠኙ ሊቃነ መላእክት፣ አስራ ሁለቱ ሊቃነ መላእክት እየተባሉ ሌሎችም ያልጠራ ናቸው። እነ ቅዱስ ሱራኤል እና መሰሎች ከ12ቱ ይመደባሉ ማለት ነው። እሺ ቃለ ሕይወትን ያሰማልን መምህራችን። በድርሳነ ሚካኤል ውስጥ ቅዱስ ሚካኤል ከረዳቸው ሰዎች ውስጥ እስኪ መምህር ትንሽ አስታውሱን። ቅዱስ ሚካኤል ያረዳው ነቢይ፣ ያረዳው ጻድቅ፣ ያረዳው ቅዱስ የለም። ሕገ ልቡናም በህገ በዘመነ ኦሪትም በአዲስ ኪዳንም መላከ ምክሩ፣ መላከ ምረት ቅዱስ ሚካኤል ያረዳቸው መንፈሳዊያን አባቶቻችን አልነበሩም። ተጽፈው ካገኘናቸው በተለይ በየወሩ የምናከብራቸው ቅዱስ ሚካኤል እንዲያደረጋላቸው እንዲያደረገበት ነው ብለን የወር በዓል እንላለን እንጂ በእያንዳንዱ በየወሩ በዓል ዓመታዊ በሚባል ሁኔታ የምናስታውሳቸው ብዙ ናቸው። እንዲው ትንሽ ለመናገር ያክል በተለይ በተለይ በልዩነት ሞቱን ወደ ሰርግ የቀየረለት ባህራን እነ ዱራታዎስ እነ ቴዮብስታ እነ አፎመያን እነ ኢሳይያስን እነ ዳንኤልን ሌሎችን እነ ሶስናን በመሳሰሉት ቅዱስ ሚካኤል የረዳቸው ጎልተው ይነገራሉ። እሺ መምህራችን የመላእክት ጾታቸው ምንድን ነው? መልካም የመላእክት ጾታ የላቸውም። መላእክት ጾታ የላቸውም። ለምሳሌ ያው ስንጠራ በወንድ አንቀጽ እንጠራቸዋለን ቅዱስ ሚካኤል ቅዱስ ገብርኤል አማልደኝ እንጂ አማልጅን አንላቸውም። በተለምዶ በተለይ መጽሐፍት የአሁኑን ያድርገውና ላብራቶሪ ሳይመጣ አንድ ሕፃን ሳይወለድ በማህፀን እያለ ጾታው ሴት ይሁን ወንድ ሳይታወቅ የሚጠራው በወንድ አንቀጽ ነው። ጽንሱ ዘለለ እንጂ ጽንሲቱ ዘለለች ተብሎ አይነገርም። ጾታው የማይታወቅ አካል ሁሉ በወንድ ጾታ መጠራቱን የመጽሐፍት ልማዱ ነው እንጂ መላእክት ጾታ የላቸውም ሴትም ወንድም አድሉም ረቂቃናቸው ጾታ የላቸውም። እኛ እንድናያቸው እኛ ይታይ ዘንድ በአምሳል አረጋዊ በሽማግሌ አምሳል ሲገለጡ በአምሳል ወራዞት በወጣት አምሳል በሕፃን አምሳል መሳላቸው እኛ በምናውቀው መሳላቸው እንጂ ተፈጥሯቸው ረቂቅ ነው። ከዚህ ተፈጠሩ አይባልም። ረቂቅ ናቸው። ማልአበቦ ካለመኖር ወደ መኖሩ አምጥቶ ከፈጠራቸው ፍጥረታት መካከል ከሌለ ነገር ነው እግዚአብሔር አምጥቶ የፈጠራቸው ረቂቃናቸው። በአንዳንድ መጽሐፍት ላይ እንዲሁ ይሄ እንደ እሳት እሳታውያን መሆናቸው እንደ ነፋስ ረቂቅ መሆናቸው ናይቶ ከእሳትና ከነፋስ ተፈጠሩ ይባላል እንጂ ከዚህ ተፈጠሩ አይባሉም። ረቂቃን ናቸው። ነበልባላዊ ናቸው። እጅግ ፈጣን ናቸው። እጅግ ምጡቅ ናቸው። እጅግ ረቂቃን ናቸው። ጾታ ግን የላቸውም። እሺ፣ መምህራችን ቃለ ሕይወትን ያሰማልን? ቀጣዩ ጥያቄ መላእክት ስንት ክንፍ አላቸው? የመለየት ክንፍ አሁን ይህም በተለይ ያው ሁላችን የምናውቀው ሁለት ክንፍ እንዳላቸው ነው። ሌሎች መጻሕፍት የሚናገሩት አለ። ግራላ ለማጋባት ሁለት እና ስድስት ክንፍ ነው። ስድስት ክንፍ አላቸው ብለ ምን ነው በባርቤቱን እንስሳ ወይንም በአራቱ እንስሶች ዙሪያ ግን ብዙ አይነት አስተምሮ ስላለ በዙ አብረን አካተን እናየዋለን። እና ሁለት ክንፍ፣ ስድስት ክንፍ አላቸው። ሁለት ክንፍ መኖሩ የፍቅረ ቢጽና የፍቅረ እግዚአብሔር ምሳሌ ነው አንድም ሁለት ክንፍ መኖሩ በሰማይ እግዚአብሔርን ያመሰግናሉ በምድርም ፍጥረታትን በሙሉ ሲያማልዱ ይኖራሉ ለማለት በሁለት ክንፋቸው ከሰማይ ወደ ምድር መውረዳቸው እንደገና ተመልሶ መሄዳቸው አካላዊ ቃል እግዚአብሔር ወልድ ወደ ምድር መጥቶ ሥጋችን ለብሶ ሞትን ደምስሶ በመስቀል ተሰቅሎ ወደ ሰማይ ማረጉን አንዱ ማሳያ ነው ስድስት ክንፍ አላቸው። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ አንተን ማየት አይቻለንም ሲሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ፣ ትሕትናቸውን በሁለት ክንፋቸው ይበራሉ፣ በልዕልናቸውን ለማሳየት በእንደዛ ሆነው እግዚአብሔርን ያለማቋረጥ የሚያመሰግኑ ትጉሃን ናቸው፣ ቅዱሳን መላእክት እና ስድስት ክንፍ መኖራቸውም በስድስቱ ዕለታት የተፈጠሩ ፍጥረታትን ሲያማልዱ ይኖራሉና አጠቃላይ ፍጥረት የተፈጠረ ዕለተ እሑድ ጀምሮ ዕለት አረብ አልቋል እኒቀና ስድስት ናቸው። በስድስቱ ዕለታት የተፈጠሩት ፍጥረታትን የሚያማልዱ ቅዱሳን መላእክት ናቸውና ስድስት ክንፍ አላቸው። ስድስት ክንፍ እና ሁለት ክንፍ አላቸው። እሺ፣ መምህራችን ቃልዩትን ያሰማልን። የመላእክት አገልግሎታቸው ምን ምንድን ነው? የመላእክት አገልግሎት ያለማቋረጥ እግዚአብሔርን ማገልገል ነው። ትልቁ ስራቸው እሱ ነው። አይደክሙም፣ አያንቀላፉም፣ አይተኙም ያለማቋረጥ 24 ሰዓት እግዚአብሔርን ያገለግላሉ፣ ይዘምራሉ፣ ያመሰግናሉ፣ ይጸልያሉ። ያለ ድካም ውስጡ ነው፣ ማገልገል ያለ ድካም፣ አያንቀላፉም፣ አይደክሙም፣ አይበሉም፣ አይጠጡም። እረፍታቸው ምስጋና ነው፣ ምስጋናቸው እረፍት ነው። ሲያርፉ ያመሰግናሉ፣ ሲያመሰግኑ ደግሞ ያርፋሉ። ለበቃ ለማረፍ ማመስገን ነው። እግዚአብሔር ባህሪው ይረቀባቸዋል። አብዝተው ሲያመሰግኑት እየረቀቀባቸው እስከ ዓለም ፍጻሜ ማለት እስከ ፍጻሜ በለለው እስከ ውስጥ ለዘላለም ሲያመሰግኑ መኖር ማለት ነው። ለዘላለም ሲያመሰግኑ መኖር ነው አገልግሎታቸው። ከዛ በኋላ እግዚአብሔርን ስለሚወዱ እግዚአብሔር የሚወደውን ሁሉ ይወዳሉ። ደግሜ እናገራለሁ። መላእክት እግዚአብሔርን ስለሚወዱ እግዚአብሔር የሚወደውን ሁሉ ይወዳሉ። ለምሳሌ እግዚአብሔር የሰው ልጆችን ይወዳል። መላእክት የሰው ልጆች ይወዳሉ። የሰው ልጆች ድህነትን ይወዳሉ። በተለይ ለእኛ ለሰው ልጆች መጽሐፍም እንደነገረን በአንድ ኃጢአተኛ ነሳ መግባት የሰማይ መላእክት ደስታን ይፈጥራል። በሰው ልክ በሰው ደስታ ደስታን የሚፈጥሩ ጌታ በተወለደ ቀን ከመሬት ከእረኞች ጋር ሆኖ በአንድነት ሲዘምሩ ያየናቸው ብስራቱን መጠው ለቅዱስ ገብርኤላ ደስተኘቱ ማርያም ወይ ደስ ይበልሽ እያለው ብስራቱን የነገረ በእያንዳንዱ የድህነት በሰው ልጆች ድህነት ውስጥ ፍጹም አገልግሎትን የሚሰጡ የሚያማልዱ የሚያስታርቁ ከእስር ቤት የሚያወጡ ከአንበሳ ጉድጓድ የሚያወጡ ለቅዱሳን ጸጋን የሚሰጡ የሚራዱ ናቸው። ቅዱሳን መላእክት ይህንና መሰሉ አገልግሎት አላቸው። እሺ መምራችን ቃልዎትን ያሰማልን። አሁንም በድጋሜ ዛሬ ማለትም ግንቦት አስራ ሁለት ከሚከበሩ አመታዊ ክብረ በዓሎች ውስጥ እስኪ እነማን ናቸው ዛሬ የምናከብራቸው በዓላቶች? ግንቦት 12 የከበረ ታላቅ በዓል ነው። ከመጀመሪያው ቅዱስ ሚካኤል ታላቁን ነቢይ ዳንኤልን በባቢሎን ግባ ናብስት ከናብስ ጉድጓድ ተጥሎ በተለይ ዳጎን የሚባለውን ጣዖት ስለሰባበረ ሕዝቦች ሲያመልኩበት በትንቢተ ዳንኤል ምዕራፍ 14 ቁጥር ከአንድ እስከ መጨረሻው ባለው ታሪክ ውስጥ ያለ ታሪክ የሚካተትበት ነው እና በዛ ታሪክ ውስጥ በዓል የሚባለውን ጣዖት ሰባበረ። ሰዎች ዘንዶ ያመልኩ ነበር። ዘንዶውን በኃይለ እግዚአብሔር ገደለባቸው። በዚህ ምክንያት ተናደው ወደ አናብስ ጉድጓድ ጣሉት። ከአናብስ ጉድጓድ ወድቆ አናብስቶች አልበሉትም። በረሃብ አለንጋ ተገርፎ ሰውነቱ ጠውልጎ ጉሮሮው ደርቆ በነበረበት ሰዓት እግዚአብሔር መልአኩ ቅዱስ ሚካኤልን ልኮለት ከኢየሩሳሌም ዕንባቆም የሚባል አንድ ነቢይ ለሰራተኞች ምግብ እና መጠጥ ይዞ ሲሄድ ምግብ በአገልግል ውሃ በቅምጫ ዞ ሲሄድ ለዳንኤል ምግብ ውሰድለት አለው። እኔ ዳንኤል የት እንዳለ አላውቅም፣ የት እንደታሰረሲ እንዴት ሄዳለሁ አለው። የራሱን ጸጉር ይዞ ተሸክሞ ወስዶት ግባና ከተዘጋ የአናብስት ጉድጓድ መካከል ወስዶ እግዚአብሔር የላከልህን ተነሳና ብላ ብሎ ለዳንኤል ምግብና መጠጥ ሰጥቶ ከጉድጓድ ያለውን ዳንኤልን ያሰበበት ቅዱስ ሚካኤል የረዳበት ይህን በየወሩ የምናከብርበት ግን ቅዱስ ሚካኤል እንዳገዘ የሚታሰብበት አንዱ በዓል ነው። በዛውን ላይ በጣም የከበረው ታላቁ በዓል የሚባለው መምህረ ዓለም አፈ በረከት እየተባለ የሚጠራው ቅዱስ ዮሐንስ አፈ ወርቅ በዓለ ረፍቱ ነው። የቅዱስ ዮሐንስ አፈ ወርቅ ይሄ ሊቅ ለቤተ ክርስቲያናችን ብርሃን ዓለም ይባላል። በወንጌል ብርሃን ጨለማውን ያበራ፣ በወንጌል ጨውነት ዓለምን ያጣፈጠ እጅግ ለቤተ ክርስቲያናችን ያኔ የነበሩትን በአካል የነበሩ መናፍቃንንም በመጽሐፉ ደግሞ እስከ ዛሬ ድረስ የሚነሱ መናፍቃንን አፍ ያዘጋ ለቤተ ክርስቲያናችን ምሰሶ የሆነ ስሙን ዮሐንስ አፈወርቅ አፈወርቅ አፈበረከት ብላ ድንግል ማርያም ያወጣችለት ቅዱስ ዮሐንስ ዮሐንስ አፈወርቅ በዓለ እረፍቱ ነው ማለት ነው። ሁለተኛው አቡነ ተክለ ሃይማኖት ፍልሰተ አጽማቸው ነው። ሦስተኛው ቅድስት ክርስቶስ ሰምራ፣ እሷም የቃል ኪዳኗ በዓል ነው። ይህን የመሰሉ በዓላት ታስበውበት ይውላሉ። ከብዙ በጥቂቱ። እሺ መምህራችን ቃልትን ያሰማልን። ቀጣዩ ጥያቄ ከቅዱሳት ወይንም ሰማዕታት እናቶቻችን መካከል ዳቢሎስን ማርልኝ ብላ የጸለየችው ጻድቅ ማን ትባላለች? እንግዲህ ዛሬ ቃል ኪዳኗን የምናስብላት በተለይ ከሁሉም ልመና በተለይ መልክ እግዚአብሔርን የሚያስደንቅ ልመና ከለመኑት እናቶቻችን መካከል የምትታወቀው እሷ ናት። ሰውን ኃጢአት የሚያሰራ በደልን የሚያስደርግ ሰው በሰው ላይ ክፉ እንዲሆን የሚያደርግ የክፋት ስር የሆነ ዲያብሎስ ነው። ዲያብሎስ ከተማረ፣ ዲያብሎስ ከተመለሰ ሰውን የሚፈትነው አይኖርምና ሰው ይህም ሁሉ ኃጢአትን አይሰራም ነበር። ስለዚህ እሱን እንዲምረው ብላ ወደ አምላኳ ፈቃዷን ጠየቀች። የቅዱሳንን ልመና ቸልማ ያለ እግዚአብሔር እሻይልም እንጂ ብሎ ፈቀደላት። ሂዳ ጠየቀችው። ተከብሬ ከኖርኩበት አገር ብሎ ያው፣ የምታውቁት ገድሏን እንደምታውቁት፣ ያጉረመረመ ብዙ ነገር አድርጓል። ያኔ ግን ወደዛ በሲኦል ገብታ በነበረችበት ብዙ እልፍ አእላፋት ነፍሳትን ይዛ የወጣችው እናታችን ብፅዕት ቅድስት ክርስቶስ ሰምራነች። እሺ፣ ቃሉ ያሰማልን መምህራችን። የመጨረሻው ጥያቄ አስራ ሁለት ጊዜ ጊዜው ማርነ ክርስቶስ በሉ ስንባል እንዴት ነው የምንለው? ከየት ነው ስ የምንጀምረው ይሄ በሌላ ጊዜ እግዚአብሔር በፈቀደ ጊዜ በተለይ በምስል እየታየን በቪዲዮ የሚሰራ ይሆናል። በዋነኝነት ደረጃ ግን ባጭር ለመናገር ከጣታችን አውራ ጣት ቀጥሎ ካለበት ከላይ ጀምረን ወደ ታች እንወርዳለን። ቀጥለን ከታች ወደ ላይ አድርገን ትንሿ ጣት የመጨረሻዋ ጣት ከላይ ነው ምንጨርሳት። ከመጀመሪያ ጣታችን ጀምረን ከላይ ወርደን፣ የመጨረሻዋ ጣት ሌባ ጣት የምትባለዋ ከላይ እንቆራለን። ከሰማይ ሰማያት ወረደ፣ ዓለምን ዙሮ አስተማረ። ላይ ወደ ታች ከሰማይ ሰማያት ወረደ፣ ከታች ወደ ላይ ስንመጣ አስተምሮ ሞትን ድል አድርጎ ወደ ሰማይ አረገ እንላለን። ቀጥለን ወደ ታችኛው ጣት ስንመጣ ለፍርድ ዳግም ይመጣል ማለት ነው። ወደ ትንሿ ጣት ወደ ላይ ስንወጣ ደግሞ ዓለምን አሳልፎ ለዘላለም ይኖራል። እኛን ወደ እርሱ ይወስደናል። እወስዳችኋለሁ ብሎ ቃል የገባው ጌታ ዳግም እመጣለሁ፣ እወስዳችኋለሁ፣ ሰበስባችኋለሁ ብሎናልና በትንሣኤ ዘጉባኤ ሞትን ድል አርገን ተነስተን ሁላችን ሴቶች የ15 ዓመት ቆነጃጅት ወንዱ የሰላሳ 30 ዓመት ጎለማሳ ሆኖ ተነስቶ በእግዚአብሔር ቀኝ ቁመን በዙፋኑ ዙሪያ ከመላእክት ጋር ስናመስግን እንኖራለን። ወደ እርሱ ይወስደናል ማሳየውን የመጨረሻዋ ከትንሽ ዋጣት ላይ ይሆናል ማለት ነው። በእንተ ማርያም ላይ የሚለው ያው አልተጠየቅኩም። ያው ብዙ አይነት አስተምሮ አለው። በዋነኛ ደረጃ ግን ብዙዎች የሚስማሙበት ከታች ወደ ላይ ነው። ከትንሽ ዋጣት ከታች ወደ ላይ፣ ከታች ወደ ላይ። እመቤታችን ምድራዊት ናት። ከመሬት ተገኘች፣ ከሰው ወገነች። ከዛስ ሞተች። ሞት እንደላርጋ ተነሳች ተነሳች። ስለዚህ ከታች ወደ ላይ ሞት እንደላርጋ እንዴ ተነሳች። የሚለው ብቻ ለማድረግ ሁሉን ጣቶች ከታች ወደ ላይ የሚቆጠረው ይበልጣል ማለት ነው። አመሰግናለሁ። እሺ መምህራችን በጣም እናመሰግናለን። ቃለ ሕይወትን ያሰማልን ጥያቄዎችን ስለመለሱልኝ እግዚአብሔር ያክብርልን። ውድ ተመልካቾቻችን የዛሬ ፕሮግራማችንን እዚህ ጋር እንጨርሳለን። በቀጣይ በሌላ ጥያቄና በሌላ መልስ እስከምንገናኝ መልካም ጊዜ